ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ? የቤትሾ ቤተሰብ ተከታታዮች አላችሁ። ዛሬ እስኪ ሁልጊዜ ወድቆ መቅረት የለም ኢትዮብ ላይ ማመጣላችሁ እና በጣም ብዙ ሰዎች ወድቆ መቅረት የሚለውን ቻናሌን ሰብስክራይብ ሳላረጋችሁት የሚሰራቸው ምግብ አይደርሷችሁም ማለት ነው። ስለዚህ የቤት ሽን ሰብስክራይብ ያደረጋችሁ ሰዎች ዛሬ ዳቦ በቀይ ስር፣ በቀይ ስር ሲቆረስ ሶስት አይነት ወይም ሁለት አይነት ከለር ያመጣልናል ማለት ነው። በጣም ነው የሚጣፍጠው፣ ቆንጆ ነው። አሁን እዚህ ጋር እርሾና ጥረጫው፣ እርሾና ጥረጫው ምንም ነገር አጨምሩበትም፣ ምንም ምንም ምንም አጨምሩበትም። ከዚህ ጋር አሁን ዱቄት አደርጋለሁ ማለት ነው። የሚበቃኝ ያህል ዱቄት ምጋግረው በድስት ነው በክሰል ነው ምጋግረው ማየት ነው እንግዲህ። እስከመጨረሻው ይህን ቪዲዮ ተከታትላችሁ አጫውታችሁ፣ ላይክ አድርጋችሁ ሸር አድርጉ። እንደገና ደግሞ ሰብስክራይብ ያላረጋችሁ ደግሞ ሰብስክራይብ አድርጉት። በጣም የሚጣፍቅ ዳቦ ነው ምጋግርላችሁ። አሁን ይህ እርሾና ጨው ብቻ ነው

እንደዚህ ይቦካል። እንደዚህ ምንም ነገር እንዳታረጉበት፣ ጥሬ ጨውና እርሾ ብቻ። እንዴት እንደሚያምር አብረን ነው የምንከታተለው። እንደዚህ ሽት ታረጉታላችሁ ከጀሌ ይነሳ ነው ሲጀመር እሽት ምክንያቱም ኮፈክሎ ቆይቶ ኋላ እርሾ ወይም ካሜራው ማለት ነው። እዛ እንደዚህ ትንሽ እየዘይት አርጌበታለሁ ሳሽ

ይህ አራት ነው እያችሁት። እዚህ ጋ ሁለቱን ይሄው አነሳሁት፣ አስቀመጥኩት እንደዚህ። እዚህ ጋ የተፈጨ ቀይ ስር ዳቦ እንዴት እንደሪ ጣፈጥ እንዳጠይቅልኝ። እሺ ቀይ ስር ትንሽ ነው የምትፈጩት፣ ብዙም አይደለም። ስለዚህ ባገዶቄ ተጨምራለሁ። ለምን ቀይ ስር በራሱ ክፉፍ ስለሆነ፣ ቤት ውስጥ ባላችሁ ነገር የሆነ በቃ የሆነ አሳምራችሁ ዲኮር አድርጋችሁ መመገብ ትችላላችሁ። በጣም አሁን አትክልት ነው ይሄ ቀይ ስር ማለት ነው። ፈጫሁት። በቃ መፍጫ ከሌላችሁ ደግሞ በዲስታን ተክትካችሁ ከሆነ አጥላችሁ ማድረግ ትችላላችሁ። አሁንም ቀጥኗ ትንሽ ሊጨምርበት ለምን ቀይ ስሩን ስለረቁት ማለት ነው ስለፈጭት ብዙ ስለሆነ እንግዲህ ታውቃላችሁ፣ ቀይ ስር ከእጃችሁ ጋር እንኳን አይለቅም። ስለዚህ ያችሁት። አሁን ቅድም በጣም ቀይ ስር ሆኖ ተጋኖ ነበር። አሁን ግን እንዴት እንደሚያምር አሁን ይህ ሲነሳ ደግሜ አሸዋለሁ ሁለት ዙር አሸዋለሁ። ከዛ ሁለት ዙር ካሸው በኋላ አብረን እንዴት እንደምጠፈጥፈው ታያላችሁ ማለት ነው። ዳቦ እንዴት እንደሚያምር ታያላችሁ። አሁን ትንሽ እየዘይት ምክንያቱም ቀይ ስር ስላለው እየያዘ ዙ ሁና በዚህ መልኩ አረንጓዴ፣ ቢጫ፣ ቀይ ዳቦ ጋግሪ። በቃ አሁን የብሔር ብሔራ ብሔራችን ባንዴራ ኮሜንት ላይ ከጻፋችሁልኝ እግዚአብሔር ምስክሬ ነው እጋግረዋለሁ እንደምጋግረው፣ መቶ ፐርሰንት። አሁን ይህ ዝም ብዬ በቃ የቀይ ስር ነው። አረንጓዴ፣ ቢጫ ካላችሁኝ እጋግረዋለሁ፣ አሳያችኋለሁ እንዴት እንደሚጋገር። ኮሜንት ላይ አስቀምጡልኝ የሚሰራላችሁን የዳቦ ወይም በኬክ ወይም በዳቦ እንዴት እንደሚሰራ አስቀምጡልህ። ያያችሁት እዚህ ውጅ ላይ ተነሳ። ምክንያቱም ቀይ ስር በተፈጥሮ ኩፍፍ ይላል። አሁን ይሄ አልተመቸኝም ነበረ። አነሳሁትና እንደዚህ ከዛ ይሄ ሊጥ እዛ ከትሪው አልነበረ ቀየርኩት ማለት ነው። ሳሽ አሁን አብረን እንሰራለን አብረን እንሰራለን አብረን እንሰራለን። እንጋግርበት ድስት ይሄ ነው። ሲያምር ግን ያጠቆርኩት ምናምን በእንጨት ስለምንጥልበት ነው። እንዲህ አለ ዳቦ ደግሞ የምጋግርበት ይሄ አልሙኒየም ስለሆነ አይግዝም ማለት ነው። ስለዚህ አብረን ሆነን እንሰራለን። ዘይት ይሄ ዛሬ ዳቦ ልትጋግሩ ከማራችሁ ድስቱን እንደ ትናንት አቅባችሁ ነው እንትን ማለት ይሄው፣ ዘይት አደረኩበት። እስከዚህ ነው የሚሞላው ታያላችሁ። የፉርም ዳቦ ማለት ነው የሚሆነው። ከዛ ሄው ሳይጣበቅ ከታች ነጭ እናረክበት ከዛ ከላይ ደግሞ የቀይ ስሩን ነው የማረግበት ማለት ነው። አያችሁት? አሳያችሁት። ዝቅ አድርግ እዩት። ደረጃውን አያችሁት? ይሄ በኋላ እንዴት እንደሚያምር ታያላችሁ። አሁን እንጠፍጥፈው እንዝገው፣ በቀዩ ማለት ነው። እንደዚህ እንደዚህ። ካልተዘጋ አያምርማ። ውስጡ ሲቆርስ እንደዚህ ዘግታለች ቀያቱን እንደዚህ። ያችሁት ጣፋ ነው። ይሄ ቀይ ብቻ ነው፣ የቀይ ስሩ ብቻ ነው ያለው። አሁን እንደዚህ ብሎ ብድግ እስከሚል እሳቴን አያይዛለው። እሳቱ ከተያዘ ሊባለው ወስጄ ቁጭ አረጋለ። ፈርም የለው ላይ ማለት ነው። ከዛ በኋላ ብድግ ብሎስ ከዚህ ይሞላል። ዛሬ ማኝ የሆነ ዳቦ ነው ማበላችሁ፣ ከዛ ነው እና እት ሂራሷ አልያዝም አያችሁት፣ ስታሉኩ እንደዚህ አብረን ስሉ አብረን እንበላለን። እሺ ውዶችዬ ማሮችዬ፣ ይሄው ኦሬዲ እንግዲህ ድስቷን ይያት ይያት እስከላይ ሙልት ትብላለች። ከዛ የታችኛውን እሳት ሳውጥቼ ከላይ ከዚህ ላይ ያረኩት፣ አያችሁት? አሁን ይሄ እንዴት እንደሚበስል በቃ የፎርም ማለት ትችላላችሁ። አሁን ደግሞ ሲበስል ከፍቼ ያሳያቸዋለሁ። ቋርሻ ማለት ነው። አያምርም? ይኸው እንደዚህ ከታች አሁን በስሏል። ኦልሬዲ በስሏል። ይብሰል ይረር አላውቅም። ሲሸተኝ የሽታ የመብሰል ሽታ ሲሸተኝ እሳቱን አውጥቼ ከላይ ላይ ያረኩት ማለት ነው። ሙሉውን ማለት ነው። ሁሉን አውጥቼ በመቆንጠጫ ከላይ ያደረኩት። ሮችዬ ማሮችዬ ይበቀዋል። እንየው መብሰሉን አለመብሰሉን እናወርደው። እናወርደዋለን። እንግዲህ፣ ንድናወርደዋለን እንግዲህ፣ እኔ እቃዬን እንዲህ ነው የምጨርሰው። ቤቲ ጽዳት የለሽም ምናምን የምትሉ ሰዎች እንደዚህ እያደረኩ ነው እኔ። አሁን ኦብን እገዛለሁ፣ እግዚአብሔርን ኦብን እገዛለሁ። እንድገዛ ዩቱቤን ያሳድጉልኝ፣ ሰብስክራይብ፣ ላይክ፣ ሸር አድርጉ። ኦብን ትግዛ የምትሉ ሰዎች እስኪ ኮሜንት ላይ ኦብን ይገባታል፣ ለምን በኦብን እየሰራችሁ አታሳየን እና የምትሉ እስኪ እንየው እ እያችሁን አቃጥሏል። እዚህ ጋ እንትነስንሸበት አንለው ድንገት ካረረ ብዬ ማለት ነው። በዚህ ገጥ አልበሰለም። በዚህ ገጽ እየው በስሏል። በዚህ ገጥ ግን ትንሽ ይይዛል። ስለዚህ ይህን እሳት ይሄው እንዲህ ያድርጋችሁ፣ ነው የምታውቁት። ያችሁት እዚህ ጋር እዚህ ጋር ይሄው ጊጥ አለ። እዚህ ጋር እዚህ ጋር ምንም የለም፣ እዚህ ጋር ምንም የለም፣ እዚህ ጋር ምንም የለም። እዚች ላይ ብቻ ትንሽ እንትንጋለሁ። አሁን እንግዲህ ውዶች፣ ይሄ ከዚች ላይ ትንሽ አረር ብላለች። ማፊ ሙሽክላ እና እስኪ እንቁረጥ ይኸው አውጥቼዋለሁ። እንቁረጥ አሁን። እስኪ ትንሽ ነው ቆርሽ ማሳያችሁ እንዴት እንደሚያምር እንየው። ያው ዘይት አልቀበውትም፣ አልበረደም። ዘይት ቀብታችሁት በረድ ሲል የተለየ ቴስት እና ወይም ደግሞ እንትን ይሁን። እንደዚህ ድርቅ አይልባችሁም ማለት ነው። እስኪ ውስጡን እንየው። እንግዲህ ዳቦ ነው አይደል አይ አያችሁት? ዋው ዋው! አያችሁት? እንደዚህ አድርጋችሁ ለልጆቻችሁ መስራት። የት አባቱ ነው የሚያምሩ እስክዬ ው ቅርጹን አያችሁት። እንደዚህ አድርጋችሁ ሰርታችሁ ብሉ። የምንጨናነቅ ነው ለምንድን ነው ሰው ሲበላ እናንተ አይን አይን የምታዩት? በቃ ሰርታችሁ ብሉ። ዳክሸር ሰብስክራይብ እንዳይረሳ። አይጠጥም